ጤና ይስጥልኝ፣ የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች፣ ልሱ መረጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ይዘናል። በቅድሚያ አማር ሲናዎች እነግራችኋለሁ፣ አብረችን ቆዩ። በአማራ ክልል በአገዛዝ ጦርና ፋኖ መካከል በቀጠለው ጦርነት ከባህር ዳር ቅርብ እርቀት የሚገኘውን ጨምሮ በተለያዩ የአገዛዝ ጦር ሰፈሮች ላይ ጥቃት መፈጸሙ ታውቋል። አገዛዙ ቀጣይ የሚያደርገው ዘመቻ ተዘጋጁ በሚል የኃይል ጥርነፋ እያጠናከረ መሆኑ ሲታወቅ የአገዛዙ መከላከያ መረጃ ኃላፊ ጄኔራል ጌታቸው ጉድና በኩላቸው እኛ የተደራጀነው መሆን የተዘጋጀ ነው ለስፍር ኃይሎች ሳይሆን ለውጭ ኃይሎች ነው ሲሉ አስታውቋል። በዚህ ላይ ዝርዝር ይዘናል። የቀድሞ የአብይ አህመድ የጦር ጓድና የጎረቤት ሀገር መሪ የሆኑት ኢሳያስ አፈወርቂ የአብይ አህመድ አስተዳደርና አጠቃላይ መዋቅርን ተቹ። ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግሥት ላይ ጠንካራ ትችት አሰምተዋል። ሊያቀርቡ የሚፈልጋቸው ብዙ ምክንያቶች አሉ በማለት ጦርነት እያሰቡ ነው ያሉ ሲሆን የዋ ጉዳይ አባይ፣ እንዲሁም ቀይ ባህርና የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም፣ እንዲሁም ጦርነት በሰፊው መቀስቀስ እየተዘጋጀበት ያለው የብልጽግና መንግሥት አላማዎች ናቸው ብሏን። በዚህም ላይ ዝርዝር ይዘናል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ575 ዶላር በላይ መረሱ ተሰምተዋል። ግዛዙ ለጦርነት የሚያውለውን ኢኮኖሚ በሁሉም ዘርፍ የገባበትን ብድር እጅግ እንዲበዛ አድርጉታል የተባለ ሲሆን በዚህም ኢትዮጵያውያን መንግስታቸውና አገዛዙ የተበደረው ብድር በእያንዳንዳቸው ቁጥር 575 ዶላር በላይ ደርሷል ተብሏል። የአገሪቱ ጠቅላላ ብድር ደግሞ 74 ቢሊዮን ዶላር በላይ መሻገሩ ተሰምተዋል። በዝርዝር እንመለከታለን። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ የተያዘ ሰው መገኘቱ ተገለጸ። ይህ የሞንኪፖክስ የተሰኘ ቫይረስ በኢትዮጵያ እስካሁን ያልተገኘ ቢሆንም የአገዛዙ ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በጋራ በሰጡት መግለጫ በቫይረሱ የያዘ ተያዘ ሰው በሞያሌ አካባቢ ማግኘታቸውን ይፋ አድርገዋል። በዝርዝር እንመለከታለን። ሩሲያ በመላው ዩክሬን በሰነዘረችው የአየር ጥቃት በትንሹ የ13 ሰዎች ሕይወት ሲቀጠፍ 56 ሰዎች ደግሞ ቆሰሉ ሲሉም የዩክሬን ባለስልጣናት ተናገሩ። በሌላ በኩል የሩሲያና ዩክሬን 307 የሚደርሱ የጦር እስረኞችን መለዋወጣቸውን አስታውቋል። ተመልካቾቻችን እነዚህና ሌሎች መረጃዎችን ይዘናል። ወደ ዝርዝሩ አልፋለሁ። አብራችሁ ቆዩ። በአማራ ክልል በአገዛዝ ጦርና በፋኑ መካከል በቀጠለው ጦርነት ከባህር ዳር ቅርብ ርቀት የሚገኘውን ጨምሮ በተለያዩ የአገዛዙ ጦር ሰፈሮች ላይ ጥቃት መፈጸሙ ታውቋል። አገዛዙ ቀጣይ ለሚደረገው ዘመቻም ተዘጋጁ በሚል የኃይል ጥርነፋ እያጠናከረ መሆኑ ሲታወቅ፣ የአገዛዙ መከላከያ መረጃ ኃላፊ ጄኔራል ጌታቸው ጉድና በኩላቸው እኛ የተራጀነውም ሆነ የተዘጋጀነው ለሰፈር ኃይሎች ሳይሆን ለውጭ ኃይሎች ነው ሲሉ አስታውቋል። በክልሉ ባህር ዳር ከተማ ዙሪያ ወጀንጣ አካባቢ የሚገኘው የአገዛዙ ጦር ሰፈር ላይ ንጋት 12 ሰዓት ጀምሮ ወታደራዊ እርምጃ ወስደናል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ጎጃም ቀጠና አንደኛ ክፍለ ጦር እንዳስታወቀው በዚህ ወታደራዊ ካምፕ ላይ በተከፈተ ተኩስ የመከላከያና ሚኒሻ አባላት ሲገደሉ በርካቶች ደግሞ ቆስለዋል፣ ሲሉ ነው አፋባ ያስታወቀው። ጥቃቱን ተከትሎ አገዛዙ ፋኖ ሲመጣ ለምን አልነገራችሁም በሚል የወጀንጣ ነዋሪዎች ላይ ድብደባና ወከባ ፈጽሟል። አንድ አርሶ አደርም ገድሏል ተብሏል። በተመሳሳይ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ አቅራቢያ ማንኩሳ ስንቄ ባህር ዛፍ አካባቢ ካምፕ ያደረገ የሚኒሻ ኃይል ላይ በፋኖ በተከፈተው ውጊያም በርካቶች የሞትና የአካል ጉዳት እንደደረሰባቸው ታውቋል። ጥቃቱን ተከትሎ ቀሪ የሚኒሻና የፖሊስ አባላት ወደ ፍነት ሰላም ከተማ ሸሽተዋል ሲሉ የኢትዮኒስ የመረጃ ምንጮች ተናግረዋል። ትላንት ንጋት ጀምሮ አገዛዙ ከፍተኛ ወታደራዊ ስምሪት ያደረገበት የደቡብ ወሎ ዞን አምባሰል ወረዳ ውጫሌና ውርጌሳ ከተሞች ዙሪያ ዛሬ የተኩስ ልውውጥ ሲደረግ አርፍደዋል ሲሉ ነዋሪዎች ነግረውናል። ትላንት በነበረው አገዛዙ የጦር እንቅስቃሴ ምላሽ ሳይሰጡ የቆዩ የፋኖ ኃይሎች በዛሬው ተኩስ የቡድን መሳሪያዎች ያጸፋ ተኩስ ሲሰጡ ተደምጠዋል ብለዋን የአካባቢ ነዋሪዎቹ። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች አገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ውጊያና የደፍጣ ጥቃት ቀጥሏል። በዚህም በዛሬ ዕለት በደቡብ ጎንደር ዞን ላይ ጋይንት ወረዳም እንዲሁም ሳሊ ጎብጎብና መገንጣ የተባሉ ሶስት አካባቢዎች የፋኖ ኃይሎች በፈጸሙት የደፍጣ ጥቃት የአገዛዙ ወታደሮች ላይ የሞትና የአካል ጉዳት ተመዝግቧል። በዞን ውስጥ የቀጠና ትላንት ምሽት 12 ሰዓት እስከ አራት ሰዓት ድረስ በመካነ ኢየሱስ ከተማ ወደ ቆማ ፋሲለደስ ለመንቀሳቀስ ከሞከረም የአገዛዝ ጦር ጋር ከባድ ውጊያ መደረጉን የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ባንታ ባትኩር አስታውቋል። በቀጠናው ሸንበቆችና ብራንደጌ በተባለ አካባቢዎች የአፋባ አባላት በከፈቱት የደፈጣ ውጊያ በአራት ተሽከርካሪዎች ሲንቀሳቀስ የነበረ የአገዛዝ ጦር ላይ ከፍተኛ ጉዳት ደርሷል ተብሏል። በጥቃቱ ከወታደሮቹ በተጨማሪ የስቲ ወረዳ የገበሬዎች የስራ ሂደት ኃላፊ አቶ ክንዴ ይባቢ እና ሌሎች የአገዛዙ ካድሬዎች ተገድለዋል ሲል አፋባ አስታውቋል። በተሽከርካሪ ሲጓዙ የነበሩ ወታደሮችን በፋኖ በተከፍተው ውጊያ ሙሉ ለሙሉ አልቀዋል ነው ያለው አፋባ። በክልሉ በቀጠለው ጦርነት በአገዛዙ በኩል በቀጣይ ለሚደረገው ዘመቻ ተዘጋጁ በሚል ጠርነፋውን እያጠናከረ እንደሚገኝ የኢትዮ ኒውስ የመረጃ ምንጮች ተናግረዋል። አገዛዙ ከመደበኛ ሰራዊቱ በተጨማሪ የግል ታጣቂዎችና የብልጽግና አካሪዎችን ለዘመቻው ድጋፍ እንዲያደርጉ የሚል መመሪያ ተላልፏል፣ ያሉት የመረጃ ምንጮቻችን በቀጣይ በሚደረገው የአገዛዙ ዘመቻ ከወረዳ ማዕከላት ወደ ቀበሌዎች መውረድ፣ የብልጽግና መዋቅርን መዘርጋት የሚል ውጤት ታሳቢ ተደርገውም እንቅስቃሴ ተጀምሯን፣ ያሉት የመረጃ ምንጮች ለዚህም በዋናነት የሚኒሻና ፖሊስ አባላት ከመከላከያ ጎን እንዲሰለፉ እየሰራ ይገኛል ተብሏል። በሌላ በኩል የአሜሪካ አምባሳደር ስለ አገዛዙ ድሮን ጥቃት ያስተላለፉት መልእክት እንደግፋለን ሲል የአማራ ፋኖ ህዝባዊ ድርጅት በሰጠው ወቅታዊ መግለጫ አስታውቋል። በኢትዮጵያ የአሜሪካ አምባሳደር ኤርዊን ማሲንጋ በኩል ግንቦት 15/2017 ዓ ም ያስተላለፉትን ጥሪ በአንክሮ ተመልክቻለሁ ያለው አፋሃድ፣ አምባሳደር ማሲንጋ ባስተላለፉት ቀዳሚ መልእክታቸው የፌዴራል መንግስት በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ ያቁም በማለት መሬት ላይ ያለውን እነታ የሚገልጽ የህዝባችንን ህመም የሚጋራ መልእክት አስተላልፎ የነበረ ቢሆንም ምክንያቱ ግልጽ ባለሆነ ሁኔታ በሰዓታት ልዩነት ይህ የመልእክታቸው ጭብጥ እንዲወጣም መደረጉን ተመልክተናል ብሏል። ይህ መሆኑ አሜሪካ ለዘመናት ያዳበረችን የሰብአዊ መብት ተቆርቋሪነትና በመላው ዓለም ያሉ ግጭቶችና ጦርነቶች በሰላም ለመፍታት እያደረገች የምትገኘውም ሰፊ ጥረት የሚያግዙን አላገኘነውም ብሏል። እንዲያውም በተቃራኒው አገዛዙ በግትር የጦረኝነትና የጨፍጫፊ ፖሊሲው እንዲጸና፣ ራሳቸው ከመንግስት የጅምላ ጭፍጨፋ እየተከላከሉ የሚገኙ ተፋላሚዎች ደግሞ ተጠራጣሪ እንዲያደርጋቸው ስጋት አለን ሲል ነው አፋድ ለኢትዮኒውስ በላከው መግለጫው ያስታወቀው። ስለሆነም የብልጽግና አገዛዝ በራሱ ዜጎች ላይ የድሮን ጥቃት እንዲያቆም የተጠየቀው ፍትሐዊ በመሆኑ አሜሪካ በዚህ አቋም እንድትጸና እንጠይቃለን። የድሮን ጥቃቶች ጨምሮ ሌሎች የጦር ወንጀሎችንም የሚመረምር ገለልተኛ የሆነ ዓለም አቀፍ አጣሪ ቡድን እንዲቋቋም እና በውጤቱ መሰረትም ተጠያቂዎች ለፍርድ እንዲቀርቡ ሲል አፋድ ጠይቋል። ይህ በእንዲህ እንዳለ የአገዛዙ መከላከያ ሰራዊት መረጃ ኃላፊ ጄኔራል ጌታቸው ጉድና እኛ የተራጀ ነው መሆን የተዘጋጀ ነው ለሰፈር ኃይሎች ሳይሆን ለውጭ ኃይሎች ነው ሲሉ አስታውቋል። ጄኔራል ጌታቸው ጉድና የሚመሩት ጦር በከፈለው መስዋዕትነት ኢትዮጵያ ተጋርጦባት ከነበረው ሀገራዊ አደጋ ወጥታ ወደ ልማት ገብታለች ሲሉም ተናግረዋል። ለሰፈር ኃይሎች ሳይሆን ኢትዮጵያን ለመድፈር ለሚሞክሩ የውጭ ኃይሎች የተዘጋጀ ሰራዊት አለን ያሉት ጄኔራል ጌታቸው ጉድና ይህ ሰራዊት አሁን ላይ የዓለም ጦርነትን ባህሪ ግምት ውስጥ ያስገባ ስልጠና እየሰጠ ነው ይገኛል ብለዋል ጄኔራሉ። አሁን የውጭ ኃይሎች አጀንዳቸውን ለማስፈጸም በአገር ውስጥ ሌባና ፖሊስ የሚጫወቱ የጽንፈኛ እና የአሸባሪ ኃይሎችን ለማክሰም ቀጣይ ግዳጆች አጠናክረን እንቀጥላለን ሲሉም አክለዋል። የቀድሞው የአብይ አህመድ የጦር ጓድናም የጎረቤት ሀገር ኤርትራ ፕሬዚዳንት ኢሳያስ አፈወርቂ የብልጽግናውን አገዛዝና መንግስት በኃይል የኤርትራ ፕሬዚዳንት ኢሳያስ አፈወርቂ በ34ተኛው የኤርትራ ነጻነት ባል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችትን ሰንዝረዋል። ኢሳያስ ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው ማለት ኢትዮጵያናም ጎረቤት ሀገራትን ለመዋጋት ወይም በአገር ውስጥ ያላቸውን የጦርነት ፍላጎት ከፍ ለማድረግ የአብይ አህመድ ቡድን እየሰራ ነው ብለዋል። ፕሬዚዳንት ኢሳያስ በርካታ ኤርትራውያን በተገኙበት ስታዲየምና በሀገሪቱ ብሔራዊ መገናኛ ብዙኃን በተላለፈው በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት አምስት ዓመታት ያወጅ ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ማለት ተናግረዋል። የኤርትራ ጦር ደም አፋሳሽ በሆነው የትግራይ ጦርነት ውስጥ ተሳታፊ መሆኑ የሚታወስ ሲሆን ፕሬዚዳንቱ በዚህ ንግራቸው የውጭ ኃይሎች ያሏቸው እነማን እንደሆነ በስም አልጠቀሱም። እሳቸውም የውጭ ኃይል ሆነው እያለ በኢትዮጵያ ውስጥ መዋጋታቸውንም በተመሳይ አልጠቀሱም። ኤርትራ ከሁለት ዓመት በፊት በተካሄደው የትግራይ ጦርነት ውስጥ ሰራዊታቸው ከኢትዮጵያ መንግስት ኃይሎች ጎን አሰልፈው ተሳታፊ የነበሩ ሲሆን ጦርነቱ ማብቃት ተከትሎ ከኢትዮጵያ መንግስት ጋር የነበራቸው ግንኙነት መቀዛቀዙ ይታወቃል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ አባይ፣ ቀይ ባህር፣ የባህር በር ማግኘት፣ የኦሮሞን ህዝብ የማይወክል የኦሮሞ ማሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬት ለዚህ አጀንዳ መጠቀም እንዲሁም ጦርነቱን በሰፊው መቀስቀስ ይፈልጋሉ በማለት የቀድሞ ጓዳቸው አብይ አህመድን ከሰዋል። ይህን ለማሳካት ፕሬዚዳንት ሳያስ የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያ ግዥና ወታደራዊ ዝግጅት ላይ እንደሆነ አውቀናል ብለዋል። ፕሬዚዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ያልተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጭም ሲሉ ተናግረዋል። ፕሬዚዳንት ኢሳያስ በኢትዮጵያ ባለፉት ሰማንያ ዓመታት በተሳተ ፖሊሲዋና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው ሲሉም ተናግረዋል። ፕሬዚዳንት ኢሳያስ ጠቅላይ ሚኒስትር ዐብይ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያቸው ሆኗል። ላለፉት ሁለት ትውልዶች በኢትዮጵያ ሀገረ መንግስት ግንባታ እድል መጨናገፉን በንግግራቸው የሚጠቅሱት ፕሬዚዳንት ኢሳያስ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ አምርታለች ይላሉ። አክለውም በኢትዮጵያ ታይተው የነበሩ ለውጦች ተስፋ ሰጪ ህዝባዊ ምኞቶች ናቸው ያሉ ሲሆን ይህም የውጭ ኃይሎችን ያስደነገጠ ነበር ብለዋል። ከከባድ የድንበር ጦርነት በኋላ ከሁለት አስርት ዓመታት በላይ በፍጥጫ ላይ የቆይተው የነበሩ ኢትዮጵያና ኤርትራ ግንኙነታቸውን ያሻሻሉት የዐብይ አህመድን ወደ ስልጣን መምጣት ተከትሎ ነበር። የሁለቱ ሀገራት ግንኙነት እየተሻለ ባለበት ጊዜ በተቀሰቀሰው የትግራይ ውስጥ ጦርነት የሁለቱ ሀገራት ሰራዊቶች በአንድ ተሰልፈው የሕወሓት ኃይሎችን ሲወጉ ቆይተዋል። ጦርነቱ በአሜሪካና በአፍሪካ ህብረት አማካኝነት በተደረጉ ድርድሮች መቋጫ ካገኘ በኋላ የጎረቤት ሀገራቱ ግንኙነት ከመሻከር አልፎ ወደ ፍጥጫ አምርቷል። በተለይም ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷን ይፋ ከሆነ በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱን አባብሰዋለች። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይ የኤርትራ ተቃዋሚዎቹን በአዲስ አበባ ጽፈት ቤት እስከ መክፈት ደርሰዋል። የሁለቱ ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር ዐብይ አህመድ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለት የብልጽግና ምኞታቸውን መናገራቸውን ተከትሎ ነው። የብልጽግናው አገዛዝና በሀገር ውስጥ ከፍተኛ ጦርነት እያደረጉ ያሉት ዐብይ አህመድ ስለ ባህር በርና ስለ ወደብ ያደረጉት ንግግርና ያሳዩት ፍላጎት የኤርትራ ባለስልጣናትን ብቻ ሳይሆን የጎረቤት ሀገራትን በሙሉ ያላስደሰተው ሆኗል። ዐብይ የኢትዮጵያ የወደብ ፍላጎት በተመለከተ የቀይ ባህር ጉዳይ ሳናነሳም መሰላም ቆይተናልና አሁን ለምን ዝም አንልም፣ ከኤርትራ ጋር እንዳንጋጭ ቢቀርብንስ፣ ከጅቡቲ ጋር ብንጋጭስ የሚል ስጋት ያለባቸው ሰዎች አሉ ሲሉም እሳቸው ደፋር እንደሆኑ ተናግረዋል። ለዚህ ጥያቄ መነሳት እንደ ምክንያት የተጠቀሱት እየጨመረ የመጣውን የኢትዮጵያ የህዝብ ብዛት የባህር በር መተላለፊያ ስለለውም የመልካ ምድር እስረኛ ሆኖ መቀጠሉን በመመልከት ነው። ላለፉት 34 ዓመታት በስልጣን ላይ የቆዩት አምባገነኑ ኢሳያስ አፈወርቂ ግን በብሔር ተኮር ፌዴራሊዝም የተከሰቱ በርካታና ተደጋጋሚ አደጋዎች ተከትለው ከሰባት ዓመታት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮችም የፈጠረው የደስታ ስሜትና ብሩህ ተስፋ በእውነት ውስጣችን ነው ይላሉ ፕሬዚዳንቱ። ነገር ግን ተስፋ ሰጭ በሆኑ እድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ሲሉ የብልጽግና መንግስትን ጉዞ አደናቅፈዋል ባይ ናቸው ባለፉት ጥቂት ዓመታት በኢትዮጵያ ሕዝብ ላይ ያወጇቸው ጦርነቶች በብልጽግና ወይም አዲሱ ተተኪያቸው ተስፋ መቁረጣቸውን የሚያሳይ ነው ይላሉ ኢሳያስ አፈወርቂ። የዚህ መሸፈኛና ብዙ ነው ያሉት ፕሬዚዳንት ኢሳያስ አጀንዳዎቻቸውን አስቀድመው ያቀዱ የታወቀ መሆኑን በደፈናው ተናግረዋል። የውሃ ጉዳይ ያነሳሉ፣ አባይንና ቀይ ባሕርን፣ የባህር በር ማግኘትን፣ የኦሮሞ ህዝብን የማይወክለውን የኦሮሞ አጀንዳም፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬት ለሚያመቻቿቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነት በሁሉም ቦታዎች ማቀጣጠል ሲሉም ይዘረዝራሉ። እነዚህ የታቀዱ ጦርነቶች ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረገው የግዥ ጥድፊያም ተጓዳኝ ፉከራዎችና ወታደራዊ ዝግጅቶች ሁሉም ያወቀውና የመዘገበው ነው ሲሉ አክለዋል። ፕሬዚዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ህዝብና በመንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ ነው ሲሉም ተናግረዋል። በዚህም የተነሳ ታይቶ የነበረው ተስፋ ሰጪ እድል ከሽፏል ይላሉ። የኢትዮጵያ ህዝቦች የራሳቸውን ምርጫ ወስደዋል የሚሉት አምባገነኑ ፕሬዚዳንት ኢሳያስ አፈወርቂ ተቃውሟቸውን ለማጠናከር እየተዘጋጁ ነው። ማለትም በኢትዮጵያ ውስጥ ተቃውሞ እንደሚነሳ ጠቁመዋል። የኤርትራ ህዝብና መንግስት ለታስበው ታድሶ ለውጥ ያልተቆጠበ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያት አይቆጭም ይላሉ። ከቅርብ ዓመታት ወዲህ አብይ አሕመድ የኢትዮጵያን የወደ ባለቤትነት የመሆንና የመጠቀም መብት እንዳላት መናገራቸውን ተከትሎ ኤርትራ ሶማሊያና ግብፅ መንግስታቸው ተቆጥቶባቸዋል። ኤርትራና ኢትዮጵያ ለ20 ዓመታት ፍጥጫ ውስጥ የነበሩ ከመሆኑም በላይ የሰላም ስምምነት የተፈራረሙት በቅርብ ጊዜ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት አግኝተው ነበር። በተቺዎቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች አገራዊ ጉዳዮች ላይ ያተኩራሉ የሚባሉት ኢሳያስ አፈወርቂም በነጻነት ባልንግራቸው ነጻነታችን ማጠናከር አስፈላጊ ነው ብለዋል። ጠንካራ የመንግስት ቁጥጥር በሚደረግባት ኤርትራ ከፍተኛ የመብት ጥሰትና ጭቆና ያለባት ሀገር መሆኗም የሰብአዊ ድርጅቶች በየጊዜ የሚያወጧቸው መግለጫዎች ይከልሳሉ። ከኢትዮጵያ ነጻ ከወጣች በኋላ አንድም ጊዜ ምርጫ አካሄዳ የማታውቀው ኤርትራ ህገ መንግስትና ሀገራዊ የህዝብ እንደራሴዎች ምክር ቤት የላትም። ፕሬዚዳንት ኢሳያስ በንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ኃይሎች ያለው ጣልቃ ገብነትንም ተችተዋል። ኤርትራ በጀነራል አብዱልፈታ አልቡራን ላይ የሚመራው ወታደራዊ መንግስት ድጋፍ እያደረገች መሆኑን ሲገለጽ ቆይተዋል። በኤርትራ እንዲሁም የተለያዩ የውጭ ሀገራት የተከበረው 34ተኛው የኤርትራ የነጻነት ቀን በወታደራዊና በኪነጥበብ የታጀበም ነበር። ቢቢሲ በስነስርዓቱ ላይ ከፍተኛ የመንግስት የመንግስት ባለስልጣናት፣ የጦር አዛዦችና በሺዎች የሚቆጠሩ ሰዎች ተገኝተዋል ብሏል። 34 አመታት በስልጣን ላይ የቆዩት ፕሬዚዳንት ኢሳያስ በንግግራቸው ስለ አለም አቀፍ ሁኔታ፣ ስለ ቀጠናዊ ጉዳዮችና ስለ ጎረቤት ሀገራት በዝርዝር ተናግረዋል። በዋናነት ግን በቅርብ ጊዜያት ውስጥ ወደ ውጊያ ይገባሉ ተብሎ የሚጠበቁትን የብልጽግናው አምባገነን መሪ ዐብይ አህመድን አገዛዝና አካባቢ ላይ ያለውን ሁኔታ በተመለከተ ኢሳያስ ጠንካራ ትችት አቅርበዋል። እያንዳንዱ ኢትዮጵያዊ ያለበት የውጭ እዳ ከ575 ዶላር በላይ መረሱ፣ ተሰማ አገዛዙ ለጦርነት የሚያውለው ኢኮኖሚ በሁሉም ዘርፍ የገባበት ብድር እጅግ እንዲበዛ አድርጎታል የተባለ ሲሆን የአገሪቱ የብድር መጠንም 74 ቢሊዮን ዶላር ደርሷል ተብሏል። የኢትዮጵያ ኢኮኖሚክ አሶሴሽን የአገሪቱን ከ21 እስከ 223 የኢኮኖሚ አፈጻጽም አስመልክቶ ግንቦት 14 ቀን 2017 ዓ ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር ከ223 ድረስ ያለባት የብድር መጠን 62.5 ቢሊዮን ዶላር ምርሱን እያንዳንዱ ኢትዮጵያዊ የተጠቀሰው መጠንም የውጭ እዳ እንዳለበት ጠቁሟል። የብድር ጫናው እንዲበዛ ካደረጉት ምክንያቶች መካከል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶች አለመስፋት፣ የውጭ ንቅር መቀዛቀዝ እና የማምረት አቅም እየቀነሰ መምጣት ዋነኞቹ እንደሆኑ በሪፖርቱ ጠቅሷል። በማኅበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ ናስር የኑስ የተባሉ ሰውም ከዚህ በፊት አገሪቱ ለተለያዩ ፕሮጀክቶች ከተለያዩ ተቋማትና አገሮች የተበደረቻቸው ብድሮች ውጤታማ ለመሆናቸው ዋነኛ የብድር ጫና ምክንያት ነው ይላሉ። ሪፖርተር እንደዘገበው ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጓ ጥሩ ቢሆንም ሊከፈል የነበረው ገንዘብ አሁንም ኢኮኖሚውን መደጎን በማይችሉ መንገዶች ወጪ ከተደረገም እዳ ጫናው ይጨምራል እንጂ ሊቀንስ እንደማይችል ተመራማሪው ነግረውኛል ብሏል። የመንግስት ወጪ በተቀናጀ እና ኢኮኖሚ በሚጠቅም መንገድ ካልተተገበረም እዳ ከማይከፍሉት ሀገሮች መካከል እንድትመደብ ከማድረግ ባለፈ ለኢንቨስትመንት ተመራጭ ያልሆነች ሀገር ሊያደርጋ ጫፍ ላይ እርሷል ተብሏል። ከዚህ በፊት ከዓለም አቀፍ አበዳሪ ተቋማትና ሀገሮች የተገኘው ብድር ባደረሱት ጫና ምክንያት መንግስት በውጭ ቅነሳ ላይ መቆየቱን ለኢኮኖሚ መቀዛቀዝ ተጨማሪ ምክንያት እንደሆነም ተገልጿል። የኢትዮጵያ ኢኮኖሚ ከውጭ ንግድ ከሚገኘው ገቢ ጋር ሲነጻጸር ከፍተኛ የብድር ጫና ካለባቸው ሀገሮች መካከል አንዷ የሚያደርጋት እንደሆነ፣ ከአመታዊ ምርት ወይም ጂዲፒ አንጻር ደግሞ በአማካይ ላይ እንደሆነች በሪፖርቱ ተጠቅሷል። መንግስት የገጠመውን የገንዘብ እጥረት ለመፍታት ከግብር የሚሰበስበውን መጠን በየአመቱ ያሳደገ መሆኑን የሚናገሩት ዶክተር ናስር ጭማሪው ተቀጣሪና መደበኛ የስራ መስኮች ኢላማ ያደረገ በመሆኑ የዋጋ ግሽበትን ከማባባስ ያለፈ ሀገራዊ የኢኮኖሚ ማረጋጋትን አያመጣም ብለዋል። በመሆኑም መንግስት ለኢኮኖሚ ተጨማሪ አቅም የሚሆኑ ፕሮጀክቶችን ማስፋት፣ አዳዲስ ያልተለመዱ የግብር መሰብሰቢያ አማራጮችን በመፈለግ የዋጋ ግሽበትን በማያባበስ ከተቋማት ጋር መናበብን መሰረት ባደረገ መንገድ እንዲተገበር ተመራማሪው ገልጸዋል ተብሏል። ኢትዮጵያ በዋናነት በአሁኑ ሰዓት የምታካሄደው የአገር ውስጥ ጦርነትም ኢኮኖሚዋን ካዳሸቁባት ዋነኛ ምክንያቶች መካከል ግንባር ቀደም ነው። ጠቅላይ ሚኒስትሩ ለሀገሪቱ ኢኮኖሚ እድገት ዋነኛ መነሻ የማይሆኑትን የጎዳና ላይ መብራቶችና መንገዶችን እንዲሁም ደግሞ የወንዝ ዳር መዝናኛዎችን ማዘወተራቸው በኢንዱስትሪ ዘርፍ የስራ ፈጠራና የምርት መጠን እንዳይጨምር አድርጓልም ተብሏል። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ የተያዘ ሰው መገኘቱን አገዛዙ አስታወቀም። የአገዛዙ ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የዝንጀሮ ፈንጣጣ በሀገር ውስጥ መገኘቱን አስመልክቶ ዛሬ በጋራ መግለጫ ሰጥተዋል። በዚህም ኢንስቲትዩቱ በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተረጋገጡና ከተጠረጠሩ ታማሚዎች በተወሰደው ናሙናም የዝንጀሮ ቫይረስ ወይም ደግሞ ኤምፖክስ ቫይረስ የተያዘ ሰው መገኘቱን አረጋግጫሉ ብሏል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን እድሜ ያለው ሕፃን ልጅ ሲሆን እናቱም በተደረገባት ምርመራ በቫይረሱ እንደተጋለጠ ተረጋግጧል ተብሏል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የሄደባቸው አካባቢዎችም እንዲሁ ከግለሰቡ ጋር የቅርብ ንክ የነበራቸው ግለሰቦች የመለየትና ክትትል የማድረግ ስራ ተጀምሯል ይላል። ታማሚው ሕፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢ የህክምና ክትትል እየተደረገላቸው ነው ያለው የአገዛዙ ጤና ሚኒስቴር፣ እስካሁን ባለው ሁኔታ የከፋ የጤና እክል አልገጠማቸውም ብሏል። ሩሲያ በመላ ዩክሬን በሰነዘረችው የአየር ጥቃት በትንሹ የ13 ሰዎች ሕይወት ሲቀጠፍ 56 ሰዎች ቆስለዋል ስትል ዩክሬን አስታወቀች። ሩሲያና ና ዩክሬን 37 የሚደርሱ የጦር እስረኞችንም መለዋወጣቸውን አስታውቀዋል። የዩክሬን ባለስልጣናት እንዳስታወቁት ሞስኮ በመላ ዩክሬን አደገኛ የአየር ጥቃት ከአርብ ጀምሮ ፈጽማለች ነው የተባለው። ሩሲያ 250 ሰው አልባ አውሮፕላኖችናም 14 ባለስቲክ ሚሳይሎችን በዋና ከተማዋ ኬቭ ላይ ብቻ ነው ተጠቅማለች ሲል ቢቢሲ የዘገበው። የሙሪያ ህንፃዎች ሳይቀሩ በእሳት ሲጋዩም ታይተዋል። በኬ በትንሹ 14 ሰዎች ጉዳት እንደደረሰባቸው የተገለጸ ሲሆን በጦርነቱ ከተቀሰቀሰ ጊዜ አንስቶ ግዙፉና የተቀናጀ ጥቃት ሆኖም ተመዝግቧል። የዩክሬን አየር ኃይል 6 ሚሳይሎችና 245 ሰው አልባ አውሮፕላኖች ወይም ድሮኖችን መትጀጥ እያሉባይ ባይ ነው። የዩክሬን ፕሬዚዳንት ቮሎዲሚር ዜለንስኪ አለም ጦርነቱን የማራዘሙ ጉዳይ በሞስኮ እጅ ላይ መሆኑን እርግጠኛ እንድትሆን ያደረገ ጥቃት ነው በሚል በኤክስ ገጻቸው ላይ በግልጽ አስፍረዋል። ሩሲያና ዩክሬን በኢስታንቡል ቱርክ በደረሱ ስምምነት ሳቢያ የእስረኛ ልውውጥ እያደረጉ ባለበት ሰዓት ነው የድሮና የሚሳኤል ማዕበል በኪቭ ላይ እየወረደባት ተብሏል። ጥቃቱን ተከትሎ ፕሬዚዳንት ዜሌንስኪ ፈታኙ ምሽት ያሉት ሲሆን ሙሉ ዋና ከተማዋ ኬቪን ስትቀጣጠል አምሽታለች በሚል የክሪምሊን ጥቃት ገልጸዋል። ይህ በእንዲህ እንዳለ ግን ሩሲያና ዩክሬን 37 የሚደርሱ የጦር እስረኞችን ተለዋውጠዋል። ሁለተኛ ቀኑን የያዘው የጦር እስረኞች ልውውጥ በሶስት ዓመት ጦርነት ትልቁ ነት ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አገራት የእስረኞች ልውውጥ ማድረጋቸውን ወደ ሰላም የሚደረገውን ጊዜው ያሳልጠዋል ባይ ናቸው። ባለፈው በቱርክ ኢስታንቡል በተደረገው ስምነት መሰረት አንድ ሺህ የሚደርሱ የጦር እስረኞች በሁለቱ ወገን ይፈታሉ ተብሎ ይጠበቃል። የተወደዳችሁና የተከበራችሁ የቸንስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ነው።